ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ የሆናችሁ እንደምንከረማችሁ እንደምንሰነበታችሁ፣ በቸርነቱ የጠበቀን የእድሜ ደሃል አደረገን። የአባቶቻችን የነቢያት አምላክ ሙሉ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እግዚአብሔር አምላካችን ስለዚህ ቀን ስለዚህ ሰዓት የተመሰገነ ይሁን። እንደምን አላችሁ? እንደምን ከረማችሁ? ጥቂት ደቂቃ እግዚአብሔር የእግዚአብሔርን ቃል ያስተምረናል። ዛሬ አዲስ ዝግጅት መጥተናል ወይም መጥቻለሁ፣ አጭር የሆነች ትምህርት ለማቅረብ ያህል ነው። ትምህርታችን እቺ የአጭሯ ሚኒዋ ወይም የሰናፍጭ ቅንጣት ብለናታል። በእሷ ጉዳይ ትንሽ ስለ እሷ ለማለት ያህል ነው እና የትምህርታችን ርዕስ ምን ይላል የሰናፍጭ ቅንጣት ያህል እምነት ይኑራችሁ ቢያንስ ቢያንስ ቢያንስ ቢያንስ የሰናፍጭ ቅንጣት ያህል እምነት ይኑራችሁ በነገራችን ላይ ይሄ እኔ ቃል አይደለም ራሱ መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በወቅቱ የነበሩትን ሐዋርያትን ደቀ መዛሙርትን ያላቸው ነው ምንድን ያላቸው ቢያንስ ይሄ ሚኒመም ነው። ሚኒመም ቢያንስ የሰናፍጭ ቅንጣት ያህል እምነት ይኑራችሁ። ሰናፍጭ በጣም ጥንጥዬ ነገር ነች። በጣም ጢን ነገር ነች። ቢያንስ እሷን ያህል እምነት ይኖራቸዋል። ወይም በሌላ አነጋገር እዚህ ውስጥ በተለይ የሚታየው ምንድን ነው ብላችሁ ብትሉ ትንሽ እምነት ትልቅ ስራ ይሰራል። ትልቅ ስራ። ስለዚህ ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ ትልቅ እምነት ከኛ ይጠበቃል። ግን ትልቁ እምነት ባይኖር፣ አትሊስት አት ሚኒማም ቢያንስ ትንሽ እምነት እንኳን ይኑራችሁ። እንደ ክርስቲያን ትንሽ እምነት ከእናንተ ይጠበቃል። እና ትልቅ እምነት አስፈላጊ ነው። ትልቅ እምነት ሊኖረን ይገባል። ግን አት ሚኒማም ቢያንስ ትንሽ እምነት፣ የሰናፍጭ ቅንጣት የምትያህል ትንሽ እምነት ይኑራችሁ ብለዋል። እንግዲህ ትንሽ የእግዚአብሔር ቃል እዚህ ውስጥ በተለይ ሰናፍጭ ቅንጣት የተባለች የእግዚአብሔር ቃል ነች። ትንሽ የእግዚአብሔር ቃል ትልቅ ስራን ትሰራለች። ለዚህ ነው አሁንም ይችን መርሃ ግብራችንን አጭር ሚኒ ኖርማል የሆነ ከአርባ አምስት ደቂቃ እስከ አንድ ሰዓት የሚቆይ ዘውትር በቅዳሜ አለን ግርቺ፣ በስራ ቀን አነስ ያለች የሰናፍጭ ቅንጣት የሆነች የትምህርት መርሃግብር ነች። ስለዚህ ትንሽ የእግዚአብሔር ይቺ ደግሞ ምንድን ነው ትንሽ የእግዚአብሔር ቃል ትልቅ ስራ ትሰራለች። በተለይ ለዚህ ለቸኮለው አለም አስፈላጊ ነች ብለን ነው እንግዲህ፣ እቺ የአጭር ሰዓት አገልግሎት ነች። ለዛ ነው በዚህ ብቅ ያልኩት። መድኃኒታችን ኢየሱስ ክርስቶስ ስለ ሰናፍጭ ምሳሌ አድርጎ ሁለት ቦታ ላይ ተናግሯል። በመጽሐፍ ቅዱስ ላይ ማቴዎስም፣ ሉቃስም ማርቆስም ላይ ይገኛል ግን በሁለት ጉዳዮች ነው ሰናፍጭን እንደምሳሌ ምሳሌ የወሰዳት እና መጣበት አለው። ትልቁ ነገር ግን ምንድን ነው ያለው? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ድንቅ ነገር ታደርጋላችሁ? የሰናፍጭ ቅንጣት ያህል የምታክል እምነት ቢኖራችሁ ትልቅ ስራን መስራት ትችላላችሁ ነው ያላቸው። ስለዚህ ምንድነው? ቢያንስ አት ሚኒመም በትንሹ ክርስቲያን ትልቅ እምነት እንዲኖር ይጠበቃል። ነገር ግን ቢያንስ አት ሚኒመም ግን ትንሽ እምነት ትንሽ እምነት ያስፈልጋቸዋል አለ። ወደ ኋላ እመጣበታለሁ እና ትንሽ እምነት፣ ትልቁ ነገር እዚህ ውስጥ ምንድን ነው እሱ ያነሳው መድኃኒታችን ኢየሱስ ክርስቶስ ው የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ተራራን ከዚህ ተነስተህ ሂድ ብትሉት ይሆናል። ትልቅ ስራ ልትሰሩ ትችላላችሁ፣ ድንቅ ነገር ልታደርጉ ትችላላችሁ ብሎ ይላል። ትንሽ እምነት ቢኖራችሁ ትልቅ ነገርን ማድረግ ትችላላችሁ፣ እና ነው የሚለው። ስለዚህ ወንድሞች፣ ቢያንስ ግን አቴሚኒ ከኛ የሚጠበቀው ወንድ ትልቅ እምነት ይጠበቃል። ቢያንስ ቢያንስ ግን ቢያንስ ቢያንስ ግን ትንሽ እምነት፣ ይህንን ያለችው ትንሽ እምነት የሰናፍጭ ቅንጣት ያህል እምነት ይኖራችሁ የተባለ ነው። በነገራችን ላይ እምነት ስንል ምን ማለታችን ነው? ብዙ ጊዜ ሰዎች ኮንፊውዝድ ይሆናሉ። ይሄ እምነትና ሃይማኖት በተወሰነ ደረጃ እነዚህ ሁለቱ ሀሳቦች ይቆላለፋሉ፣ ይዛመዳሉ፣ ይያያዛሉ። አንዳንዴ ደግሞ የሚለያዩበት ነገር አለ። እምነት ሃይማኖት ስንል ውጫዊውን ነገር መዋቅራዊውን ነገር ያመለክታል። ራሳችንን ከሌሎች ለምሳሌ ሃይማኖቶች ስንለይ እኔ ሃይማኖት እኮ ኦርቶዶክሱ፣ እኔ ሃይማኖት እኮ ክርስቲያን ነው የሚለው እንግዲህ። በሃይማኖት ውስጥ ኦፍኮርስ እምነት አለ። በሃይማኖት ውስጥ ዶክትሪን አለ። በሃይማኖት ውስጥ ስርዓት አለ። ይሄ መዋቅራዊ ውጫዊው ነገር ሃይማኖት ይባላል። እምነት ስንል ለምሳሌ ወደ ይቅርታ፣ ወደ ትንከቤ። ለምሳሌ ክርስትና ሃይማኖት ነው። ተመልከቱ፣ ክርስትና ሃይማኖት፣ ኦርቶዶክሳዊነት ሃይማኖት ነው። አንድ ሰው ወገኖቼ፣ ያለ እምነት ሃይማኖተኛ መሆን ይችላል ያለ እምነት እምነት ሳይኖረው ሃይማኖተኛ ነኝ እያልኩ ማለት መኖር ይችላል። በእኛ ገባ እኛም ራሳችን እግዚአብሔርን እንደ ዛሬው ሳናቅ ብሎ በባህል እንትን በምንሄድበት ሰዓት ሃይማኖተኛ ነን። ምንድን ነው ሃይማኖት ኦርቶዶክስ ነው ሃይማኖት ክርስቲያን ነው ልንል እንችላለን። ግን እምነት ላይኖረን ይችላል። እና እምነትና ሃይማኖት ይለያያል። እምነት ስንል ግን ውጫዊ መዋቅር ሳይሆን እምነት የልብ ጉዳይ ነው። እምነት የውስጥ ጉዳይ ነው። የመተማመን እግዚአብሔር እንደዚህ ያደርገኛል፣ እግዚአብሔር ያሻግረኛል፣ እግዚአብሔር ከሞት ያድነኛል፣ ይሄ ነገር በእግዚአብሔር ይሆንልኛል። ስለዚህ ይሄ የልብ ጉዳይ የውሳጣዊ ጉዳይ ነው። አንድ ነገር ይደረግልኛል፣ አንድ ነገር ይሆንልኛል ብሎ በልብ መተማመን፣ ይህ እምነት ነው። ስለዚህ ሃይማኖት ውስጥ ሆንን፣ በዛ በሃይማኖት ውስጥ የእግዚአብሔር መንግስት እግዚአብሔር ይሰጠኛል አምናለሁ ከመጣብኝ ከደረሰብኝ ፈተና እግዚአብሔር ያሻግረኛል ስንል ይሄ እምነት ነው። እዚህ ጋር መጠንቀቅ ያለብን ቅድም እንዳልኳችሁ ሰዎች ሃይማኖተኛ ሆነው እምነት ላይኖራቸው ይችላል። ሰዎች እንደገና ደግሞ ኦፖዚት ደግሞ ምንድን ነው ሰው ሃይማኖት ሳይኖረው እምነት ሊኖረው ይችላል። ለምሳሌ አንዳንድ ሃይማኖት የሌላቸው ነገር ግን ይሄ ምድር ፈጣሪ አለ ብሎ የሚያምኑ ሰዎች አሉ። ፈጣሪ አለው፣ ከኛ በላይ ፈጣሪ አለ። ይሄ እምነት ነው። ይሄ የልብ ጉዳይ። ሰዎች ሃይማኖት የላቸው፣ የብዙ ሰዎች በስራ ያውቃሉ። ሃይማኖት የላቸው፣ ግን እምነት አላቸው። የሆነ ነገር ያምናሉ ማለት ነው። ስለዚህ የእግዚአብሔር ቃል ስለ እምነት ጠቅለል ባለመልኩ ምን ይላል? አሁን ወደ እምነት፣ ወደ ሃይማኖት አይደለም ጉዳይ የሰናፍጭ ያህል እምነት ቢኖራችሁ ስላለ ስለእምነት ነው። ግን የእግዚአብሔር ቃል ስለ እምነት ምን ይላል? በተለይ ሁለት መሰረታዊ ነገሮች ይላል። አንደኛ ምን ይላል መሰላችሁ? ዕብራውያን መልእክት ላይ ያለ እምነት እግዚአብሔርን ደስ ማሰኘት አያስ አይቻልም ይላል። ስለዚህ ወንድሞቼ በሃይማኖት ውስጥ ኖረን እምነት ያስፈልጋል። እግዚአብሔር አምልኮታችን እግዚአብሔር ደስ እንዲለው እንዲቀበለው ጸሎታችን ልመናችን ከሆነ እምነት ያስፈልጋል። ለምን እግዚአብሔር ቃል ምንም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ሌላው ምንድን ነው የሚለው፣ በነገራችን ላይ ያለ እምነት አምልኮ ከንቱ ነው። ቤተክርስቲያን ትሄዳላችሁ፣ እምነት ትላላችሁ፣ ግን እምነት ከሌላችሁ እግዚአብሔር ይህንን ያደርጋል ብለን ካላመንን ያ እምነት ከንቱ ነው። ሌላ ቦታ እንግዲህ ደግሞ ስለዚሁ ስለ እምነት ምን ይላል የእግዚአብሔር ቃል የሰናፍጭ ቅንጣት ይችን ይፈልገዋል የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ታላቅ ነገር ማድረግ ትችላላችሁ አለ መድኃኒታችን ኢየሱስ ክርስቶስ ምንድን ነው ታላቅ ተአምርን ማድረግ ትችላላችሁ ለምሳሌ ሙትን ማስነሳት ትችላላችሁ የሰናፍጭ ቅንጣት ያህል ይህን ተራራ ከዚህ ቦታ ተነስተ እዚህ ጋር ተተከልትሉት ይሆንላችኋል የሰናፍጭ ቅንጣት ያህል ሶን ያህል ቢኖራችሁ ይህ ብቻ አይደለም። የሰናፍጭ ቅንጣት ያህል ቢኖራችሁ ምን ማለቱ መሰለኝ ተራራ ሲ ድዊን ትፈውሳላችሁ፣ ሙትን ታስነሳላችሁ፣ ድንቅ ነገርን ታደርጋላችሁ ሲል ይህንን ለምን አለ ክርስቶስ? ደቀ መዛሙርቱን ለምንድነው የሰናፍጭ ቅንጣት ያህል እምነት እንዲኖራችሁ? በሁለት ጉዳይ ቅድም እንዳልኳችሁ ስለ ሰናፍጭ አንስቷል። በተለይ አንደኛው የሰናፍጭ ቅንጣት ያህል እምነት ያላቸው ሐዋርያት በአንድ ጉዳይ ተከሰሱ። ሚደንቅ ነገር ነው። በአንድ ጉዳይ ተከሰሱ። ምን ብለው ተከሰሱ መሰላቸው? አንድ ሰው የታመመ ልጅ ነበረው፣ መፈወስ አቃታቸው። ጸለዩ ምናል መፈወስ አቃታቸው። በዚህም ጊዜ ወደ ኢየሱስ ክርስቶስ ሰውየው ይዞት መጣሁ ወደ ሐዋርያት ወሰድኩት፣ ሊያድኑት አልቻሉም አለ። አያቸው፣ ገሰጻቸው እና ምን አለ? ልጁን አንጡታል እና መድኃኒታችን ኢየሱስ ክርስቶስ ፈወሰው። እነሱን ግን ሐዋርያትን ምናላቸው? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ማድረግ ትችሉ ነበር አላቸው። አያችሁ፣ ትንሽ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ። ማቴዎስ 17 ቁጥር 14 ጀምሮ ብታነቡ እንደዚህ አለን። ሰውየው መጣ እንግዲህ አሁን እንደዚህ አላቸው። ወደ ህዝቡ ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርከከ። ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳ ክፉኛ ይሰቃያል። ብዙ ጊዜ በሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርቱ አመጣሁት፣ እነሱ ሊፈውሱት አልቻሉም። እዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው? ቁጥር 20 ላይ ስለ እምነታቸው ማነስ፣ እውነት እውነት እላቸዋለሁ የሰናፍጭ ቅንጣት ያህል ትንሽ እምነት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል። የሚሳናችሁ ነገር የለም። የሚሳናችሁ አንዳች ነገር የለም፣ ትንሽ እምነት ቢኖራችሁ ትንቅ እምነት ቢኖራቸው የሚሳላቸው ነገር ይነባል። ስለዚህ ዛሬም ለዚህ ኖር ርዕሳችን እንደዛ ያለው ሌላው ቦታ ብዙ ወደዛ ውስጥ አልገባም። ስለ ሰናፍጭ የተናገረው ስለ እግዚአብሔር መንግስት ሲያስተምር ነው። ምን አለ? የእግዚአብሔር መንግስት እንደ ሰናፍጭ ነች። ሰናፍጭ አሁን ይዘሯታል። ሲዘሯት ትልቅ ሆና ትበቅላለች፣ ወፎችን ጭምር ታጽፈላለች። የእግዚአብሔር ቃል እንደዚህ ነው። ስለዚህ ትንሽ አርገን ብንዘራው በኋላ ትልቅ ፍሬ ያፈራል፣ የእግዚአብሔር ቃል። ይህን መርሃ ግብራችንን የሰናፍጭ ፍሬ ያልነው ለዚህ ነው። በነገራችን ላይ እኛ ሀገር ያለው ሰናፍጭ እቺ ትንሽ ነች፣ ዛፍ ደረጃ አይደርስም። እስራኤል ሀገር ያለው ሰናፍጭ በጣም ያድጋል፣ ትልቅ ነው የሚሆነው። ለዚህ ነው እንግዲህ በምሳሌ ምን አላቸው? ማቴዎስ 13፥31 ብታነቡ ሌላ ምሳሌ ያቀረበለ ስለ እግዚአብሔር መንግስት ሲያስተምራቸው መንግስተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ተጠቅማስለች ትንሽዬ ነች፣ ግን ስታድግ የብዙዎች መጠለያ ትሆናለች። ከራሷ አልፋ ለብዙዎች ወፎች እርሷም ከዘር ሁሉ ታንሳለች። በአደገች ጊዜ ግን ከአትክልቶች ትበልጣለች፣ የሰማይ ወፎች መጥተው በቅርንጫፎቿ እስኪያርፉ ድረስ ዛፍ ትሆናለች አለ። ስለዚህ ስለ እግዚአብሔር መንግሥት ሲያስተምር መድኃኒታችን ኢየሱስ ክርስቶስ የተናገረው አሁን እዚህ ጋር ጊዜ ስለሌለኝ ስለማቆም አሁን እምነታችንን ትንሽ እምነት ቢኖራችሁ ነው ያለው። እምነታችንን እምነትን እንዴት እናገኛለን? ወይም እምነታችንን እንዴት እናሳድጋለን? ወንድሞች፣ ትንሽ እምነት ቢኖራችሁ፣ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ፣ ይህን ተራራ ከዚህ ተነስተው ወደዛ ሄድ ብትሉት ይሆንላቸዋል። እምነት የሚገኝ ወገኖች፣ በማወቅ ከማወቅ ነው፣ ከመለማመድ ነው፣ ከማወቅ ከመተዋወቅ ጥሩ ዝምድና ከመፍጠር ነው። ልክ ከሰው ጋር አሁን፣ እኔ ባለቤቴን በጣም ስለማውቃት አምናታ የፈለገ ነገር ብጠይቀኝ አደርጋለሁ። አምናት አለሁ አውቃታለሁ። እንደዛው እምነት የሚመጣው በእግዚአብሔር ላይ ያለን እምነት የእግዚአብሔርን ቃል በማወቅ ወደ እግዚአብሔር ከመጠጋት የሚመጣ ነው። በአጠቃላይ ግን እዚህ ጋር ለማቆም ያህል በአጠቃላይ ስለ እምነት የእግዚአብሔር ቃል ምን ያስተምራል ብለን ብንል፣ አንደኛ ሰው ትልቅ እምነት እንዲኖረው እግዚአብሔር ቃል ያስተምራል። እምነት ይኖራችሁ ይላል። ግን እሱ ቢጠፋ ቢያንስ ቢያንስ ግን ትንሽ የሰናፍጭ ቅንጣት የሰናፍጭ ቅንጣት ያህል እምነት ይኑራችሁ። ያ ሲሆን ትልቅ ድንቅ ተአምራት ትሰራላችሁ ብሎ ወዳይታችን ኢየሱስ ክርስቶስ አለ። ሌላው እምነት ወገኖቼ በአንድ ቀን እንደ ቡና ፍላት አይደለም፣ በአንድ ቀን የሚፈላ ነገር አይደለም። ይልቁንም የሚዘራ ከተዘራ በኋላ ቀስ በቀስ የሚያድግ ነገር ነው። ስለዚህ ግራጁዋል ፕሮሰስ እያደገ እያደገ እየደረጀ የሚሄድ ነገር ነው። እምነት የሚዘራ የሚተከል የሚንከባከቡት የሚያደግ ነው። እምነት ቅድም እንዳልኳችሁ ከማወቅ ከመተዋወቅ ከመቅረብ የሚመጣ ነገር ነው። ምን እናደርግ፣ ጨረስኩ ሰዓት ስለሄድ በሰከንድ ውስጥ አንደኛ ስለ እምነት ሚስጥር እንረዳ። ስለ እምነት ሚስጥር እንረዳ። እንዴት ነው እምነት ላገኝ የሚችለው? እምነት እኮ ጨምርልን አሉት፣ ጌታ እምነት ጨምርልን አሉ በዛ በተከሰሱ ሰዓት እና እምነታችንን እናሳድግ። እምነት ማደግ የሚመጣው ከምንድን ነው ብያችኋለሁ? ከማወቅ ከመተዋወቅ፣ እና ይሄ በጣም አስፈላጊ ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ይቺ አሁን የአዲስ የጀመርናት ሚኒ ወይም ደግሞ የሰናፍጭ ቅንጣት የተባለችው መርሃ ግብራችን ነች። ሰላም እግዚአብሔር ይብዛላችሁ። ሰላም ደሩ ሰላም።